የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበውን አዋጅ ማሻሻያ በአብላጫ ድምፅ አጽድቋል። ምክር ቤቱ ባካሄደው 37ኛው መደበኛ ስብሰባ ላይ የህግና ፍትህ ቋሚ ኮሚቴ ያቀረበውን የውሳኔ ሀሳብ ላይ ተወያይቷል። የቋሚ ኮሚቴው ምክትል ሰብሳቢ አቶ ኢሳ ቦሩ ከነባር አዋጁ 780 ህዝብ አር 2005 በ58 አንቀጾች 14ቱ ላይ ማሻሻያ መደረጉን ገልጸዋል። የምክር ቤቱ አባላት በአዋጁ ማሻሻያ መደረጉ ለሀገሪቱ የበለጠ ጠንካራ ህግ የሚያስፈልግ በመሆኑ ተገቢ ነው ብለዋል። ምክር ቤቱ በሰፊው ከተወያየ በኋላ በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የቀረበውን የአዋጅ ማሻሻያ 1387 ህዝብ አር 2017 ሆኖ በአብላጫ ድምፅ አጽድቋል።

የኢትዮጵያ የትምህርት ፈተና አሰጣት ስርዓት የትምህርት ጥራትን ለማስጠበቅ ጉል ሚና እንዳለው የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገለጹ። የ2017 ዓም የ12ኛ ክፍል ሀገር አቀፍ ፈተና በስኬት እንዲካሄድ የጸጥታና ባለድርሻ አካላት የጋራ ውይይት አካሂደዋል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በዚህ ወቅት እንዳሉት የፈተና አሰጣት ችግሮችን በማረም ፈተናውን በተሻለ መልኩ ተደራሽ ለማድረግ በተከናወኑ ተግባራት አበረታች ውጤት መመዝገቡን አስረድተዋል። ለዚህም የጸጥታ አካላት ሚና ከፍተኛ መሆኑን ጠቁመው ዘንድሮ ለ150 ተማሪዎች ፈተናው በይነ መረብ እንደሚሰጥ አንስተዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ከዚህ ቀደም በተሰጡ ፈተናዎች በርካታ ልምዶች ማግኘት ተችሏል ብለዋል። በመሆኑም ቀጣዩ የ2017 ዓ ም ሀገር አቀፍ የ12ኛ ክፍል ፈተና ያለምንም ችግር እንዲሰጥ አስፈላጊው ዝግጅት መደረጉን አክለዋል። የኢትዮጵያ ዜና አገልግሎት ዘግቦታል። የውጭ ጉዳይ ሚኒስቴር ዴታ አምባሳደር ብርሃኑ ጸጋይ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ምክትል ዋና ጸሐፊ አንቶኒዮ ፔድሮ ጋር በጽህፈት ቤታቸው ተወያዩ። ሚኒስቴር ዴታው ከምክትል ዋና ጸሐፊው አንቶኒዮ ፔድሮ ጋር ባደረጉት ውይይት ኢትዮጵያ ከኮሚሽኑ ጋር ያሉ ትብብሮችና ወዳጅነትን ይበልጥ አጠናክራ እንደምትቀጥል ገልጸዋል። አምባሳደር ብርሃኑ የበርካታ ባለብዙ ወገን ተቋማት ቁልፍ ማዕከል የሆነችው ኢትዮጵያ ከተቋማቱ ጋር ጠንካራ አጋርነት መገንባቷን እንደምትቀጥልም አረጋግጧል። መረጃው የውጭ ጉዳይ ሚኒስቴር ነው።